ምላስ ምላስ በብዙ አይነት መልኩ ሰውን ሸውዷል፣ እየሸወደ ነው። ይዋሻል። አጥንት የለውም፣ አጥንት ይሰብራል። ጣፈጠኝ ብሎ የማይጠቅሙ ምግብ እንድናዘወትር አስገድዷል። ምላስ በብዙ አይነት መልኩ የምንመገበው ምግብ ቅድሚያ የሚደርሰው የአካላችን ክፍል ነው። ይህ ማለት እንደ በር ላይ ዘበኛ በሉት። ምላስ የጣመው ምግብ አእምሮና ሰውነታችን አምጣ ጨምር ጥሞኛል ይላል። ምላስ ያልጣመው ምግብ ደግሞ ለማየትም ፈቃደኛ አንሆንም። ይህ እንግዲህ በምላስ የቀመሳ ውጤት ላይ ተንተርሶ የሚደረግ ውሳኔ ስንትና ስንት የሰው ጤና ቀውሷል። ስንትና ስንት ትልልቅ የሚባለው የምግብ ኩባ ኩባንያዎች ትርፋቸው ዛቅ እንዲያደርጉ ቀን በቀን ምግብ ላይ ምርምር እንዲያደርጉ አነሳስቷቸዋል። ምላስ ጥሞኛል ድገመኝ ብሎ ለአእምሮ አቤቱታ እንዲያቀርብ ያደረገው ምግብ ለሰውነት እንኳን ሊጠቅም ጭራሽ ጉዳት ነው ይዞበት የመጣ ያለው። ለምሳሌ ስኳር፣ ጣፋጭ ምግቦችን፣ ለስላሳ መጠጦችን፣ ምን ይሄ ብቻ ለአፍ የሚጥሙ ግብ ወዲያው ወደ ግሉኮስነት ስኳርነት የሚቀየሩ ምግቦች እንደ ሩዝ፣ ፓስታ፣ መኮረኒ፣ ነጭ ዳቦ፣ ኬክ፣ ሽምብራ፣ ፓፓይ፣ ሙዝ፣ ማንጎና የመሳሰሉት በሙሉ ለምላስ የሚጥሙ ግን ደግሞ ለሰው የማይጠቅሙ ናቸው። ታዲያ ይህ ለምላስ ለራሱ የሚመ ያላቸው ምግብ ብቻ አረንጓዴ መብራት እያሳየ ማሳለፍ ሁናይተ ምንም በለው፣ ለራሱ ጥቅም ለሌላውን የሚጎዳ ሙሰኛ ዘብ፣ የአለቃው ላይ መልሶ አለቃ የሆነ ዘብ፣ ወይንስ ማንም በለው ለዛሬ ያበቃው። እግዚአብሔር ኢትዮጵያና ሕዝቦቿ ሊባርክ ሰላም።